ተቀባይነት አጣው እስካላለ ድረስ ዱዓው ተቀባይነት ያገኛል። ሙስሊም ባሰፈሩት ዘገባም እንዲህ ብለዋል። የሰውየው ዱዓ በወንጀል ወይም ኃጢአት፣ ወይም ዝምድናን በመቁረጥ እስካልሆነ ድረስ፣ ካልቸኮለ ተቀባይነት ማግኘቱ አይቀሬ ነው። የአላህ መልእክተኛ ሆይ መቸኮል ማለት ምን ማለት ነው? ተብለው ተጠየቁ። ዱዓ ደጋግሜ አደረግኩ ግና ተቀባይነት አላገኘሁም በማለት ማማረርና ዱዓን እርግፍ አድርጎ መተው ነው አሉ። ሙስሊም ዘግበውታል። አነስ ረዲያላሁ አንሁ ባስተላለፉት ሌላ ዘገባም ሰውየው እስካል ቸኮለ ድረስ በመልካም ሁኔታ ውስጥ ነው ብለዋል። የአላህ መልእክተኛ ሆይ ቸኮለ የሚባለው እንዴት ሲሆን ነው? ተብለው ተጠየቁ። አምላኬን ደጋግሜ ብማጸነውም መልስ አላገኘውም ማለቱ ነው ሲሉ ተናገሩ። ዱዓ ተቀባይነት የሚያገኝባቸውን ወቅቶች አስመልክቶስ ምን የተባለ ነገር ይኖራል? የሌሊቱ የመጨረሻ ሰዓት፣ የአዛን ወቅት፣ በአዛንና በኢቃም መሃል ያለው ጊዜ፣ የግዴታ ሰላቶች ከተጠናቀቁ በኋላ፣ በዕለተ ጅምዓ ኢማሙ ሚንበር ላይ ከወጣበት ጊዜ ሰዓት አንስቶ ሰላቱ እስኪጠናቀቅ ድረስ፣ ፀሐይ ልትጠልቅ ስትል ናቸው። አንዳንድ ሰዎች የዱዓንና የቀደርን ጽንሰ ሐሳቦች በማምታታት አላህ አንድን ነገር ከወሰነብህ አንተ እንዲቀርልህ ለመንክም አለመንክ ያ ነገር ይከሰትብሃል። አንድን ነገር ሊሰጥህ ከወሰነ ለመንከውም አለመንከው ይሰጣል፣ ስለዚህ ዱዓ ማድረጉ ከንቱ ልፋት ነው ሲሉ ይደመጣሉ። ይህ አስተሳሰብ ከማይምነት የመነጨና ጥመት ብቻ ሳይሆን እርስ በርሱ የሚጋጭም ነው ሁሉንም አይነት ሰበቦች ውድቅ ወደ ማድረግ ይመራል። መጥገብን አላህ ከወሰነለህ በላህ አልበላህ ጠጣህ አልጠጣህ አይቀሬ ነው። ልጅ ለማግኘትም ጋብቻ መመስረትና ግንኙነት ማድረግ አይፈይድህም፣ ወዘተ አይነት ድምዳሜ ይመራል። ከዚህ ትንሽ ሻል የሚሉት ደግሞ ዱዓ በራሱ ዒባዳ በመሆኑ ዱዓ ማድረግ ምንዳ ያስገኛል፣ ተጨባጭ ውጤት ግን የለውም ይላሉ። ከነዚህ ዘንድ አንድን ነገር ከማግኘት አንጻር ዱዓ ማድረግም አለማድረግም እኩል ነው። ዱዓ ከዝምታ የተለየ አይደለም። ከነዚህኞቹ ይበልጥ ሻል የሚሉት ደግሞ ዱዓ አንድ ጉዳይ የመፈጸሙ ምልክት ነው። አላህ የአንድን ሰው ጉዳይ ሊፈጽምለት ሲሻ ዱዓን ያገራለታል። ዱዓ ያደረገ ጉዳዩ ያለ ጥርጥር ተፈጽሞለታል። ይህም ልክ በክረምት ወራት ጥቁርና ቀዝቃዛ ደመና ስናይ ዝናብ የመዝነቡ ምልክት አድርገን እንደምንወስደው ማለት ነው። መልካም ሥራ ከምንዳ ወንጀል ከቅጣት ጋር ያላቸው ግንኙነትም እንደዚሁ ነው። ምልክቶች እንጂ ምክንያቶች አይደሉም ባይ ናቸው። እንግዲህ እነዚህ የምክንያትና ውጤትን ትስስር የሚክዱ የአእምሮን አመክንዮ ወይም ሎጂክ አስተሳሰብንና ተፈጥሮን አስተባብሏል። እናም ትክክለኛው አስተሳሰብ ቀጥለው ያለው ነው ውጤት ከምክንያት ጋር የተሳሰረ ነው። ማለትም መጥገብ ከመብላት፣ የጥም መቆረጥ ከመጠጣት፣ መውለድ ከጾታዊ ግንኙነት፣ የአዝርዕት መብቀል ከመዝራት፣ ጀነት መግባት ከመልካም ሥራ፣ እሳት መግባት ደግሞ ከመጥፎ ሥራ የተሳሰሩ ናቸው። እንደዚሁ ደግሞ ዱዓ ከውጤቱ ጋር የተሳሰረ ነው። ምክንያት ወይም ሰበብ ሲገኝ ውጤት ወይም ሙሰበብ ይገኛል። ምክንያት ሲጠፋ ውጤትም ይጠፋል። ዱዓ የከጀሉትን ለማግኘት ጠንካራ ሰበብ ነው። ለመጥገብ መብላት፣ ጥምን ለመቁረጥ መጠጣት አያስፈልግም እንደማይባለው ሁሉ የከጀሉትን ለማግኘት ዱዓ አያስፈልግም አይባልም። የሚፈልጉትን ለማሳካት ከዱዓ የተሻለ ጠቃሚ መሳሪያ የለም። እስልምናን ከማንም በላይ የሚያውቁት ሶሓቦች ከማንም በላይ አላህን ይለምኑት ነበር። የዱዓን ሰበብ ስርዓቱን አሟልተው ያደርሱም ነበር። ዑመር ረዲየላሁ አንሁ ጠላቶቻቸውን በዱዓ ድል ይነሳሉ። እንዲህ ይሉ እንደ ነበርም ተወስቷል። እኔ የዱዓን እንጂ የተቀባይነትን ሐሳብ አልሸከምም። ዱዓ እንዳደርግ እድል ካገኘው ተቀባይነት አብሮት እንዳለ አውቃለሁ። አላህ ስብሓንሁ ወተዓላ ዱዓእን አሳምረን እንድንል ያገራለን። ዱዓዎቻችንንም ይቀበለን።